ማቱላሂ በረካቱ ቤተሰብ ሰላም ናችሁ ማን ናችሁ ወይ እንዴት ናችሁ አልহামዱሊላህ ረብል አለሚን እኛ ጋር ሰላም ነው ኢድ ሙባረክ ቢለና ለኛ ይው ባልና መስተነን ፋብለን ይያሳለፍነ ነው አልহামዱሊላህ ወለከ አልহামዱ ወለከ ሹኩር ኢድ እንዴት ነው እኛ ጋር አልহামዱሊላህ ሁሉ ነገር ፋስ እንትርሽ ነው ላቸዋለሁ ያው በዚህ መልኩ እኛ በቀይ ሻይ በቡና በምን ብለን እያሳለፍን ነው። አሁን ጠግበን ጠግበን ጠግበን አንስተን ነው ቀይ ሻይ ቡታጀር አደረሽ እኮ አንቺ እና አሜሪካ ልሄድ ምን አገባሽ ብለሽ እንደዚህ ችል መሰለች። ቀይ ሻይ አፈልተን እየተገባበዝን ነው። ወደዚህ ጠጋ በላተ የዛ ማዶ ሄደሃል ትዙያ ችግር ይመጣል በኋላ እና እንዴት ናችሁ? በተረፈ አማን ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ ረብ አልዓለሚን እኛ ጋር ሁሉ ነገር አማን ነው፣ ሰላም ነው እላችኋለሁ። እና ኢድ ምን ይመስላል? በሰው ቤት በሰው ሀገር ኢንሻአላህ ያ ረብ አላህ በሰላም ሀገራችን አብቅቶ ባገራችን ፋምን አላህ ያርገን። እና ኢንሻአላህ በሰው ቤት አው ትንሽ ይከብዳል፣ ብዙም አይደለም ባይ በቃ ባሰሱ ይከብዳል ብላችሁ አሳልፎት መቼም ተስፋ አንቆርጥም። ቀላል ያረግነው ነ- አላህ ቀለል ያደርገዋል በማለት ነው የሚከብዳችሁ ልጆች ካላችሁ በ በስሱ ነው የሚከብደው ብላችሁ ወስኑ እላቸዋለሁ ማለት ነገር የለም ያልፋል ሁሉም ነገር ኢንሻላህ አላህ በሀይር ያደርገው ነው አሽሩፏ ዘና ፈታ እያላቸው ራሳችሁ በራሳችሁ አይኑራችን አይኑራችሁ ዘና እያደረጋችሁት ስራችሁን ጠንክራችሁ ስሩ እላቸዋለሁ ስደት ብዙ ነገር ያስተሚራል እንሻላህ አልሐምዱሊላሂ ነው እላቸዋለሁ። በበተለ ሳውዲ ላይ ያላቸው ልጆች አላህ የድረስላቸው። ሁላችንም ያው ነው የሰው ጥገኛ ነን። የሳውዲ ደግሞ ትንሽ ከበድለል ይመስለኛል ከዱበይ ይልቅ። አቦ እጅ ሽባረ ጥሩ ጥሩ የሆነውን ትዳር ላይ የወፈቀሽ ሳሌ የሆነውን የአረብ ጌታም አቦ አንድ ኮረዳ ልጅ አለች። እዚህ ሚያጫሰው ካለ በሜሴጅ እኔ ጋር ና። ጣቢ አትቀላቅሉ። አሁን ዝም ብለሽ አውይ ኮረዳ ቢልጭ ሳዱላ ሳዱላ ኮረዳ ጻይ ኮረዳ ናትም ሳዱላ ናትም። እኔ ጋር ካለ ሻይ ያፈላችሁ ሻይ ብታዪው ከእውነት ሻይ ናት። አቦይ ካጠጣ አንቺ አንቺ

እኔት መስራት ትፈልጋለሁ? ሀቢብቲ ልታበር ፈልጋሽ ነው። እስ ትግዬ ተጊዬ ተጋናሽ የት ገባሽ? በለጡ ነው ስሙ ትጉ ነይ ግብና ሆን ልክልክሽን እነግርሻለሁ። ልክልክሽን ትናንትና ያሽኝ እያንዳንዱን አልረሳውትም ግን ኢድ ነው በማለት ዝም ብዬሻለሁ። ከዛሬ ጀምሮ እንቅጭ እንቅጭ እንቅጭ እንቅጭ እንቅጭ እንቅጭ ሆነ እነግርሻለሁ። ምላልፍሽ ነገር የለም። ከዚህ በኋላ ተስተካከይ። ሮመዳን ወጥቷል። ለጥቀጥ በለሽ ምትስተካከይ ከሆነ ተስተካከይ፣ ካሁን እነግርሻለሁ። አለበለዚያ እቺ ሻይ ጭንቅላትሽ ላይ ነው ምትደፋ። ይወቂ፣ ሆዴ ላይ ሳይሆን ጭንቅላትሽ ላይ ነው ምትደፋ። አሁን ላሁን ግን ስለራክሽኝ ሆዴ ላይ ትደፋለች። ችግር የለው እና ትሰሚያለሽ ብዬ ያስባለሁ። ያልሽኝ ሁሉ ደርሶኝ አናንም። ጨምሪያ፣ ጨምሪያት አናንም አንየ፣ ጥሩ ሰው ነሽ። አንቺ ጥሩ ልጅ ነሽ ትግስት ዶሮ ሩዝ ብሰጫት ወንድ ነሽ አንቺ የምትለው ስሚ፣ አንየ ጥሩ ልጅ ልጅ ነሽ። አንቺ ምንም አይወጣሽም፣ አንቺ ጥሩ ልጅ ነሽ። እንደው ክሽና ብታስገባሽ ወንድ ናት። ትግስት ትግ ነሽ ትኩ ትኩ እንዳይለብሽ ከመጣው የሚያንጠቅሽም ከአሁኑ ተስተካከይ ብሄሽ ያለው ማስጠነቅቅ ያሰጥቸሽ ያለው ነው ምለሽ። እና በተረፈ ነገ ከነገ ወዲያ ልንመለስ እንችላለን። ጸባይሽን ልብስሽን፣ ሁሉ ምናሽን ቀያይረሽ ተዘጋጅተሽ ጣብቀን ነው ምለሽ። የፊቱ ጸባይሽን እዛው ሰጪ፣ መለቀሽ እንዳይመስልሽ። አሁን በርታ፣ ጠንካር ጀልተ ልብዬ ነው የመጣሁት። አንድ ሳዱላ ማግኝ ችልሻለው። ችግር የለውም ልሻለው። እና በተረፈ እኛ አዲቃው ላይ እንግናኝ፣ ልንወጣ ነው። እናንተ ውጡ፣ እዛው ምን ሆነው ነገር እንሆናለን እላችኋለሁ። እና ሁላችንም ሰላም ብያቸዋለሁ። ሰብስክራይብ እንዳትረሱ። አንድ ምታናደኝ፣ ምታቃጥለኝ ጓደኛ አለችኝ። ዛሬ ተቀጣጥረናል። የኔን የእሷን ውጤት አዲቃ ሄደን በዲቃ ነው ልንጋረፍ፣ ማለት ነው። በጣም ጭንቅላትን በዋረገችው ልጅ አለች አስተክፍርላህ ላሲም ምንም ማለት አይቻልም። ትግስቱን ስጠነው። እኔ ረመዳን ነው ብዬ ትግስት አድርጌላታለሁ። ከዚህ በኋላ ትግስት ምላረግ ነገር የለም። ያን እሱማ ትግነሽ ነው፣ ግን እራስን በቃ የሆነ ትጉ ትጉ ትጉ ያለች ነገር ናት። ብርታቱን ይስጠን ነው። በሰው ቤት ያለ ሰው በጣም እንትን ይላል። ታገሳሉ ብትሉ አልተታገሱም፣ ብታሉ በቃ አንዳንዴ አሁን ሶፍቱንም ጨምሪው እና ጫንጓራኝ ስለላጣችሁ ነው። ሌላ ትንሽ ነው የቀረው ለሱ ነው። እኔ እንትን አልኳችሁና በተረፈ በቃ ሁኔታው ነ ታይምቱላት የሰው ምክር አሰማ ተይ የምትውላት አሰማ። እኔ እንጃ ምን አድርጎ እንደፈጠራት ብቻ ፈጣሪ ይወቀው እና በተረፈ ስላሆንልኝ ስለተናደድኩ ነው። በጣም ውስጤ በቃ ስለቆሰለ ነው። በጣም ስለቆሰለ ውስጥ የተናገርኳችሁላችኋለሁ ሳላስብ ነው ወደ እሷ የገባሁት በአንዳንድ ነገር። አሁን እዚህ ሱቅ ነበር በጣም ነበር። ሶቅ የነገር አለች ሶቅ አረገች። እና በቃ አይዲያውን ስለቀየረችብኝ ይቅርታ እላችኋለሁ። እና በተረፈ ሰላም ሁኑልን፣ ሰብስክራይፋን እንዳትረሱ አደራችሁን። እቺ ልጅ አቃጥራ ከምደፋል ከምደፋል። እስኪ ሰብስክራይፍ አድርጋችሁ በላይክ ኮሜንት ላይ ደግሞ አስፍሩልኝ እላችኋለሁ። እና በተረፈ ሰላም ሁኑ። ሰላም አለይኩም ረመት በረካቱ። ይወዳችኋለሁ።